በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። እንደምን አላችሁ? ይህንን ምስል የምትመለከቱ ድምፁም የሚሰማችሁ በመላው ዓለም ያላችሁ ሁሉ የሉል እግዚአብሔር ሰላም ከእናንተ ጋር ይሁን። እመቤታችን በረድኤታ አትለየን። የቅዱሳን በረከት ሁሉ ከእኛ ጋር አድሮ ይኑር። እንኳን ለሐዋርያት ጾም አደረሳችሁ። እንግዲህ የሐዋርያት ጾም ጀምረናል፣ እየጾምን ያለ ነው። ሐዋርያት ይህንን ጾም መንፈስ ቅዱስ ካደረባቸው በኋላ ባለፈው ትምህርት ላይ እንዳየ ነው። መንፈስ ቅዱስ ኃይል በእነሱ ላይ ሆኖ ድንቅ ተአምራት እየሰሩ በአንድ ጊዜ ሶስት ሺውን አጥምቀው ከዛ ደግሞ ወደ ስምንት ሺህ ነፍሳት ወንዶች ብቻ በአንድ ጊዜ አጥምቀው ክርስትና እየሰፋች ወንጌል እየተሰበከ ትንሳኤ ሙታን እየተነገረ ዓለም ሁሉ የኦርቶዶክስን እምነት ቀጥተኛ ይቱን እምነት የሚከተልበትን መንገድ ክርስቶስ በሰጣቸው ኃይል ሐዋርያት መስበክ ጀመሩ። ወደ መላው ዓለምም ሄደው ለመስበክ መጀመሪያ ያደረጉት ጾም ነው። ይህ በነቢያትም የተለመደ ነው፣ በሐዋርያትም የተለመደ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ከተጠመቀ በኋላ በዕደ ዮሐንስ በፈለጌ ዮርዳኖስ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው ሄደው በዛም አርባ ቀንና አርባ ሌሊት ጾመ ሐዋርያቱም ይሄን አብነት አድርገው ከ መንፈስ ቅዱስ መውረድ በኋላ ወደ ዓለም ሄደው ከማስተማራቸው በፊት በጾም ጀምረዋል ይሄ ጾም ዛሬ በቅድስት ኦርቶዶክስ ተዋህዶ ቤተክርስቲያናችን ከሰባቱ አጽዋማት አንዱ ሆኖ ያኔ ሐዋርያት የጀመሩት ጾም ዛሬ ድረስ ሳይቋረጥ ቤተ ክርስቲያናችን እያዘዘች ይጾም ሁሉም ክርስቲያን ይጾመዋል። ጾም የነፍስ ቁስልን የሚፈውስ ታላቅ መድኃኒት ነው። ጾም ቁስልን የሚፈውስ ነው፣ የነፍስን ቁስል ያውም የስጋንም ይፈውሳል። ደዌን ይፈውሳል፣ ህመምንም ይፈውሳል። ህመም የቆየ ነው፣ ደዌ ለጊዜው የመጣ ነው። እነዚህ ሁሉ የሰውነትም ሆነ የነፍስ ቁስል በጾም በጸሎት በስግደት በመጽዋት እንደሚፈወስ መጽሐፍት ይመሰክሩልናል። ከሰባቱ አጽዋማት የሆነው ይህ ሐዋርያት ጾም በተለምዶ የቄሶች ጾም ብለው ሰዎች ይናገራሉ። የቄሶች ጾም የተባለበት ምክንያት እኛ ቄሶች ብቻ የምንጾመው ሳይሆን ወይ ደግሞ ቄሶች፣ ዲያቆናት፣ ወይ መነኮሳት፣ ጳጳሳት ብቻ የሚጾሙት ሳይሆን ሁሉም ሰው የሚጾመው ጾም ነው። የቄሶች ጾም የሚለው በልምድ የመጣው የሐዋርያት ጾም ሐዋርያት ቄሶች ስለሆኑ መጀመሪያ ላይ ስለጾሙት ከዛ የተነሳ አንዳንድ ሰዎች ቄሶች ጾም ይሉታል። አንዳንድ ሰው ደግሞ የሰኔ ጾም ብለው ሲጠሩት ትሰማላችሁ። የሰኔ ጾም ደግሞ ሰኔ ላይ ስለሆነ ነው የሚጾመው። የሚፈታው ሐምሌ አምስት የአቡነ ገብረ መንፈስ ቅዱስ እለት፣ ወይም ደግሞ የቅዱስ ጳውሎስ የቅዱስ ጴጥሮስ እለት ነው። ብርሃናት ዓለም ጴጥሮስ ጳውሎስ የምንለው ሐምሌ አምስት ነው። ጾሙ የሚፈታው ቅዱስ ጳውሎስ ብርሃና ዓለም ጳውሎስ እና ብርሃና ዓለም ቅዱስ ጴጥሮስ በኔሮ የተገደሉበት ጊዜ ነው። በዛን ቀን ጾሙ ይፈታል። ታዲያ ይህ ጾም እግዚአብሔርን የምናገኝበት ነው። በተለይ ወገኖቼ ያለንበት ዓለም ከእግዚአብሔር ጋር የምንታረቅበት ዘመን ነው። ከእግዚአብሔር ጋር የምንገናኝበት ሰዓት ነው። የተነገረው ትንቢት የተቆጠረው ሱባኤ ተፈጽሟል። ዓለም በመከራ ውስጥ ናት፣ አርጅታለች። ለመውደቅ እየተንገዳገደች ነው። የረከሰች ባቢሎን በአውሬው ላይ ተቀምጣለች። ዓለም ይሄንን ተከትሎታል። ሚስጥራዊ አሰራር እየሰራ ነው። የቀረው ነገር ቢኖር ያ ዘመን መጥቶ የአውሬው መገለጥ ብቻ ነው። ምንፍቅናው፣ ክደቱ ሰልጥኗል። ዓለም ርኩሰትን ተከትላለች። ከባቢሎን ጋር፣ ከጊብአ ጋር፣ ከሰዶም ጋር፣ ከገሞራ ጋር፣ ከሱባማ ጋር፣ ከአዳማ ጋር፣ ከሲባዮ ጋር እየጨፈረች ያለችበት ዘመን ነው። ጾም ደግሞ ከዛ ሁሉ የሚያድን ነው ወገኖቼ፣ ከእግዚአብሔር የምንገናኝበት ወደ እግዚአብሔር መንግስት የምንሄድበት ነው። ሃይማኖታችን የምትሰራው ሁለት ክንፍ ያስፈልጋታል። ይህንን አይቼዋለሁ። ሁለት ክንፍ ያስፈልጋታል ሃይማኖት። በረን ወደ እግዚአብሔር እንገባ። ሁለት ክንፍ ያስፈልገናል። አውሮፕላን በሁለት ክንፎች ይበራል። አዋፍ በሁለት ክንፍ ይበራሉ። እኛም ሁለት ክንፍ ያስፈልገናል ወደ ገነት ለመግባት ወደ መንግስተ ሰማያት ለመሄድ። እነዚህም ጾምና ምጽዋት ናቸው። እነዚህ ወሳኝ ነገሮች ናቸው ስግደትና እነሆ ጸሎት በውስጣችን ኖረው ይህ ጸጋ ኖሮን ወደ እግዚአብሔር የምንሄድበት ነው። ጾም ከተለያዩ ምግቦች መከልከል ነው። በተለይ በወንድና በሴት ሩካቢ ከሚመጡ ምግቦች ተከልክሎ የሰው ልጅ ጾም ይጾማል። ቁርሱን ይተዋል። ያ ማለት ቁርሱን ተወ፣ ደግሞ ገንዘብ ሴቭ ለማድረግ ገንዘብ ለመቆጠብ ሳይሆን ችግረኞችን ያስባል። ምስኪኖችን ያስባል። ዛሬ በቤተክርስቲያናችን የምናገኛቸው አይናቸው የማያይ እጆቻቸው የማይሰሩ እግሮቻቸው ልምሹ የሆኑ ብዙ ችግረኞች አሉ። ልክ በአዲስ ኪዳን እንደምናገኛት ቤተክርስቲያን ድሆች ያሉ ዛሬኛ ቤተክርስቲያን ነው። ሌላ ቦታ የሉም እኮ ለምን የኦርቶዶክሱም ህዝብ ነው። ዛሬ ልደታናት፣ ዛሬ ታዲዎስ ነው፣ ዛሬ በአታናት፣ ዛሬ ዮሐንስ ነው፣ ዛሬ አቡዬ ናቸው፣ ዛሬ ደግሞ ቁስቋም ኢየሱስ ነው፣ ዛሬ ደግሞ ስላሴ ናቸው፣ ዛሬ አባኪሮስ ናቸው እያለ ኮ እስከ ሰላሳ ማርቆስ ዮሐንስ መጥምቅ ነው እያለ ኮ እያለ የሚሰጠው የኦርቶዶክስ ህዝብ ነው። ስለዚህ ቁርሳችን ምንጦ ለችግረኞች ለምስኪኖች የምናደርገው ነው የሚሆነው። ጾም ከእግዚአብሔር ጋር ያገናኛል፣ እንደ መላእክት ያደርጋል። ወደ እግዚአብሔር ስንሄድ እኮ ምግብ አንመገብም። አንዱ ራሱ እኮ በዚህ ምድር ላይ የመጣብን ነው። የህይወትን ዘላለማዊ ጸጋና ክብር ልናገኝ የምንችለው በትንሽ ጾም በትንሽ ስግደት በትንሽ ጸሎት ነው። ይህንን ልናደርግ ይገባናል። ክርስቶስ እኮ የጾመው ለእሱ አይደለም። ድንገት አንዳንድ ሰዎች እኔ ክርስቶስ ጾሞልኛል አልጾምም ሲሉ ይሰማሉ ግን ድሮ ጀምሬ የምናገረው ቃል ነበረ። ክርስቶስ በልቷል፣ ግን ክርስቶስ በልቷል እስ አልበላም የሚል በልቶልኛል እኔ አልበላም የሚል ሰው አይሰማም አይታይም። ብዙ ጊዜ አይታችኋል፣ ጾም በዛን ቀንስ የሚል በተለይ ይሄ የክደቱ ዓለም። ወደ ውስጣችን ደግሞ የፕሮቴስታንትን መንፈስ ይዘው የሚገቡ ሰዎች አሉ። ብዙ ጊዜ ተሐድሶ ትሏቸዋለች። እኔ ፕሮቴስታንት ነው የአስተሳሰብ፣ ሌላ አስተሳሰብ የለውም። እነዚህ ደግሞ ጾሙ በዛ እንደ ሌላው ዓለም እንድንሆን በርኩሰት እንድንዋጥ ሌላው ዓለም ሊቆጣጠረው ወደማይችለው ክደት ውስጥ ገብቷል ሊቆጣጠረው ወደማይችለው ጥፋት ውስጥ ገብቷል። ሊመልሰው ወደማይችለው እልም ወዳለ ጥልቅ ውስጥ እየገባ ነው ያለው። መጽሐፍ ቅዱስ እንደገዛ ፍላጎት የመተርጎ ማስተሳሰብ ይሄው ዛሬ ዓለምን አርግሷታል፣ ዓለምን አቆሽሿታል፣ ዓለምን አሳድፏታል። ምድር ቆሸሸች በእግዚአብሔር ፊት ይላል። በኖህ ዘመን የተጻፈው የተነገረው ታሪክ ሙሴ የጻፈው በዘፍጥረት ስድስት ላይ ምድር ቆሸሸች ነው የሚለው ምድር ሰውነት፣ ምድር ይሄ ስጋችን ጭቃ ይሆናል አለ ቅዱስ ጳውሎስ። በዚህ ጭቃ ውስጥ ሆነን እንሆ እንሰቀቃለን ይላል። ይሄ ጭቃ ሰውነታችን ነው የቆሸሸው። በንስሐ አጥበን፣ በጾም በጸሎት ተክተን እግዚአብሔርን ልናገኘውና ከኃጢአት ልንፈወስ ይገባናል። ጾም የነፍስንም የስጋንም ቁስል ይፈውሳል፣ ከእግዚአብሔር ያገናኛል፣ እንደ መላእክት ያደርጋል። አባቶቻችን የተጠቀሙት በዚህ ነው። እነ ዳንኤል ከአናብስት አፍ የዳኑት እኮ በጾሙ ነው። እና ናናያ ዛሬ ሚሳኤል እኮ ጥሬ እየበሉ ነው። ከእሳቱ ነበልባል ገብርኤል መልአክ መቶ ያዳናቸው አባቶቻችን ሁሉ ድንቅ የሰሩት በጾም ነው። መድኃኒታችን ኢየሱስ ክርስቶስ የሰጣንን መንፈስ የዘጋልን ለዘላለም ያሳፈረልን በቆሮንቶስ ገዳ በሶስቱ አርስ ታጣው እኮ ድል የመታልን እኮ ለእኛ ነው። አንድ ነገር ልበላችሁና የዛሬውን ትምህርቴን ልጨርስ። ክርስቶስ የጾመው ብዙ ሰዎች ለራሱ የሚመስላቸው ሰዎች አሉ። እስቲ አስቡት ፊደል የሚያስተምር ፊደል ወይም የተማራችሁ ሰዎች አላችሁ። ትምህርት ቤት ገብታችሁ ወይም ደግሞ አንደኛ ክፍልም ገብታችሁ ሊሆን ይችላል። ፊደል ስትማሩ ወይም ቁጥር ስትማሩ፣ ለምሳሌ አንድ አስተማሪ ቁጥር ሲያስተምራችሁ አንድ በል አንድ፣ ሁለት በል ሁለት፣ ሶስት በል ሶስት። እች ምንድናት አንድ፣ እች ምንድናት ሁለት፣ እች ምንድናት ሶስት። እሺ፣ አራት በል፣ አምስት በል። ልብ በሉ አስተማሪው ያኔ ስንማር ለእኛ ነው እንጂ የሚያስተምረን ለራሱ አይደለም። እሱ ቁጥሩን አያውቀውም? አንዱ ለሶስት አራትን አስተማሪው ያውቀውም? አሁን ይሄ ይሆን አስተማሪው ያውቀውም? ያቀዋል። ለእኛ ሲያስተምረን ግን እያለ ነው የሚያስተምረን፣ አንድ በል ሀ በል ሁለት በል ሁ በል ሶስት በል ሂ በል እያለን ያስተማረን። በየትኛውም ቋንቋ ብትማሩ አስተማሪው ያውቀዋል። ክርስቶስ ለራሱ አልጾምም ይህ ለኛ አብነት ሊሆን የጾመው ነው። ሐዋርያቱም ይሄን አብነት አረጉ፣ ነቢያቱ ይሄን አብነት አረጉ ጾሙ። እኛስ ኦርቶዶክሳውያን እግዚአብሔር ይመስገን በዚህ መንፈስ ውስጥ ነን። ግን አንዳንዶች ድንገት እንደው ዝም ብላችሁ ምን ተጠቅማችሁ ነው? ለምሳሌ አንዳንድ ሰው እኔ ይሄኛውን ጾም አልጾምም ብሎ በጠዋት ቢበላ ስጋ ቢበላ እንቁላል ቢበላ ወተት ቢጠጣ ምንድን ነው ትርጉሙ? ምን ታገኛላችሁ? ትርፉ ምንድነው? እንደውም ምግብ ሲበዛ በሽታ ነው አለ ትርፉ። እግዚአብሔር ያስተማረን አለ። እርግጥ ነው አንዳንዶች ደግሞ በአመትም ስጋ አይቶ ማያውቅ እንቁላል ማይቶ ወተት ማይቶ ማያቅ ደግሞ ምስኪን ሰው አለ። ግን በአጠቃላይ እግዚአብሔርን እያሰቡ የሚደረገው ለሰውነት ጥራት የሚደረገው አይደለም። አንድ ጊዜ ፈላስፎች ወደ ቅዱሳን አበው ሄዱና እኛም እንጾማለን እናንተም ትጾማላችሁ፣ እኛም እንጸልያለን እናንተም ትጸልያላችሁ፣ እናንተም ሰውነት እኛም ሰውነት እናንተም ሰውነት ታይጠብቃላችሁ እኛም ሰውነታችንን እንጠብቃለን ምንድነው ልዩነታችን ብለው ፈላስፎች ጠየቋቸው አበውን የህሊና ልዩነት አለን አሏቸው። ቅዱሳን አበው መነኮሳቱ ባህታውያኑ ከናንተ ደግሞ የኛ የምንበልጣችሁ አንድ ነገር ነው በህሊና። እንዴት በህሊና? አሉ ፈላሶቹ። እናንተ የምትጾሙት ለሰውነታችሁ ነው። የምትጸልዩትም ዝም ብላችሁ ነው፣ ሰውነታችሁን ለመጠበቅ ነው የምታደርጉት። እኛ ግን ይሄን ሁሉ የምናደርገው ለእግዚአብሔር ነው ለክርስቶስ ነው። ህሊና ይሄ ነው፣ እንበልጣችኋለን አሏቸው። ፈላሶቹ ሸተኞች አይደሉም ልክ ናችኋሉ አሉ ዛሬ እርግጥ ከሀዲው መናፍቁ ይሄ ሊገባው አይችል ይሆናል ይህን ቃል ስናገራ ጊዜ እንዳይመራችሁ እንደ ቤሪያ ሰዎች መርምሩ በየትኛው መንፈስ እንዳላችሁ ወቁ በየትኛው መንገድ እንደምትሄዱ ወቁ ጾምን ጽሟት ጾምን ቀድሱ እንዳለው ኢዮኤል ጾምን ቀድሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን በወንጌሉ ጾሙ እንደ ግብዞች ግን አትሁኑ ለታይታ አታድርጉት እንዳለ ጾሙ ይህን በማድረጋችን ከርኩሰት እንሰወራለን ከእግዚአብሔር ጋር እንገናኛለን። እመቤታችን ድንግል ማርያም አትለየን። ለሐምሌ አምስት ደግሞ እንዲያደርሰን አምላካችን ቅዱስ ፍቃዱ ይሁንልን። በጾማችን በጸሎታችን በምናደርገው አይደለም እግዚአብሔር የሚያድነን፣ ያ መገለጫው ስርዓቱን ለመጠበቃችን ነው፣ ህግ ለመጠበቃችን ነው። በቸርነቱ ነው። አዎ በቸርነቱ ነው የሚያድነን። መሐሪ አምላክ በቸርነቱ ነው። ህጉን መጠበቃችን አንድ ነው ግን በቸርነቱ ነው። ስለዚህ ቅድስት ቤተክርስቲያናችንን ከአጽራረ ቤተክርስቲያን እንዲጠብቅልን ኦርቶዶክስ ሃይማኖታችንን ከመናፍቃን እንዲጠብቅልን፣ አገራችንንም ከክፉ ነገር ሁሉ እንዲሰውር፣ መላውን ዓለም ሁሉ ሰላም እንዲያደርግ እንጹም፣ እንጸልይ፣ እንማጸን። እርግጥ ነው አራስ የሆናችሁ የታመማችሁ፣ እድሜያችሁ እጅግ የገፋ ሰዎች በጾም አትገደዱም፣ ህጉ ያዛል። ሌሎቻችን ግን ኃይሉ ያላችሁ ያልታመማችሁ ጉልበት ያላችሁ እግዚአብሔር ይፈልገዋልና መታዘዛችሁን በጾም አሳዩት። ነቢያት ጾመዋል፣ ሐዋርያት ጾመዋል፣ ቅዱሳን ጾመዋል፣ አባቶቻችሁ ጾመዋል፣ እናቶቻችሁ ጾመዋል። እኛ የምንጾም ክርስቶስ የጾመው አብነት ሊሆነን ነው። ሐዋርያት የጾሙት ለእኛም ለእነሱም ነው። በዚህ ጸጋ እንዲጠብቀን የአምላክ ፈቃድ ይሁን። አንድ ነገር አንድ ነገር ሳልነግራችሁ፣ አዎ ይህን ትምህርት ቢያንስ አንድ ሰው ለአስር ሰው ማድረስ ይኖርበታል። ይህንን ፌስቡክ አድራሻ ለሌላ ሁሉ መግለጽ ይኖርባቸዋል። ሌላው እንዲማር በተለያየ ቦታ ያለው ሼር፣ ላይክ፣ ሁል ጊዜ እንደሚባለው ሁላችሁም ቢያንስ ለአስር ሰው ይህን ማድረግ ይኖርባቸዋል። በሚቀጥለው ትምህርት እስከምንገናኝ እግዚአብሔር እናንተንም ይባርክ። እኔንም በጸሎታችሁ አስቡኝ። ቤተ ክርስቲያናችን ይጠብቅ። ቅድስተ ቅዱሳንም ሊተ ክብርም ሊተ ውዳሴ መብርሃን ከኛ ጋር ትሁን። የሐዋርያት በረከት ይደርብን። ሰላም ሁኑ። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን።